የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ፍራንሲስ ስርዓተ ቀብር ዛሬ በቫቲካን ቅዱስ ጴጥሮስ ባሲሊካ ተፈጽመዋል። በኢትዮጵያ ካቶሊካዊት ቤተ ክርስቲያንም ለርዕሰ ሊቃነ ጳጳሳት ፍራንሲስ መቶዋተ ቅዳሴ፣ ጸሎተ ፍታትና የሐዘን መግለጫ ፊርማ የማኖር ስነ ስርዓት ተከናውኗል። ርዕሰ ሊቃነ ጳጳሳት ፍራንሲስ በአገልግሎታቸው ለሰው ልጆች ሰብአዊ አገልግሎት አሻራቸውን ያሳረፉና ለበርካቶቹ ምሳሌ ሆነው ያለፉ መሆናቸውን የኢፌድሪ ፕሬዚዳንት ታዬ አጽቀሥላሴ በመርሃ ግብሩ ተናግረዋል። ተባበሩት መንግስታት ውስጥ ሰራ ነበርና ዘመኑ ዓለም ሁሉ የከፋበት ነው። ይህ ክፉ በሚነገርበት ጊዜ ምናልባት አላስተዋል ነው እንደሆነ እንጂ አንድ የሰላም ንፋስ በአፍሪካ ይነፍሳል። ማለትም ሰላምና እርቅ በኤርትራ እና በኢትዮጵያ መካከል ወርዷል። ይህ የጸሎታችን በረከት ነው ማለታቸውን አስታውሳለሁ። ቀን ለጠመመባቸው፣ ቀን ለወደለባቸው ሁሉ ጋሻ መከታ በመሆን በጸሎቻቸው በማስታወስ በመባረክ ታላቅ አገልግሎት አድርገዋል። ዓለም ትልቅ ሰው የሰው ልጆች ሁሉ በምድር ሕይወታቸው አንዱ ለአንዱ መኖር እንዲችል የሚያስፈልጉ ተግባራትን ርዕሰ ሊቃነ ጳጳሳት ፍራንሲስ ሲተገብሩ መቆየታቸውን የሃይማኖት አባቶች አንስተዋል። ይህንን የእምነት አባቶችን ተግባር ኖሮ ያለፉት የእርሳቸውን ፈለግ መከተልና የፈጣሪን ፈቃድ መፈጸም እንደሚገባም አሳስበዋል። ከእሳቸው የምንማረው ነገር መጀመሪያ ክርስቶስን መከተል ምን ማለት እንደሆነ በሕይወት መመስከር ማለት እንደሆነ በመስዋዕትነት ራስን ለወንድሞችና ለእህቶች አገልግሎት መስጠት ማለት እንደሆነ ወንድማማችነትን መስበክ ማለት እንደሆነ እና ደግሞ እያንዳንዱ ሰው የትኛውም ሃይማኖት የትኛውም ዘር የትኛውም ማህበረሰባዊ ሁኔታ ውስጥ ቢኖርም የእግዚአብሔር መልክና አምሳየ በሱ ላይ ስላለ ማክበር እንዳለብን እያንዳንዱ ወንድም እያንዳንዷ እህት የእግዚአብሔር መልእክተኞች እንደሆነ አድርጎ መቀበል እንዳለብን በተለይ ደግሞ ስደተኞችንም መቀበል እንዳለብን ብዙ ጊዜ አጥብቀው አስተምረዋል። እኔ ባላቸው የኢኩሜኒካል ተሳትፎ ወይም ደግሞ ክርስቲያናዊ ትብብር ተሳትፎ ዙሪያ በጣም አውቃቸዋለሁኝ ማለት እችላለሁኝ። በአካል ምሳቸውን የማግኘት እድል ነበረኝ። በጣም ትሁትና የህዝብ ሰው ናቸው። እሳቸው ሊቀጳጳስ ሆነው ነገር ግን ደግሞ በህዝብ መካከል ሁል ጊዜ የሚገኙ ናቸው። ከሁሉ በላይ ደግሞ ለተገፉት፣ ለተናቁት እና ተስፋ ለቆረጡት፣ ለስደተኞች እና ለችግረኞች ያም ብቻ ደግሞ ሳይሆን ግጭቶች በተፈጠሩባቸው አካባቢዎች ሁሉ በመገኘት ሰላምን በማወጅ እና ችግሮች በውይይት እንዲያልቁ መግባባት እንኳን ባይኖር ደግሞ እርቅ ወርዶ አገር ዓለም ሰላም ሆና እንድትኖር ለማድረግ የተጫወቱት ሚና እጅግ በጣም የሚገርም ነው። የሰው ልጆች ሰብአዊነት መከበር፣ የእምነት መቻቻልና አብሮነት ከሁሉም የእምነት ተቋማት የሚጠበቅ ተግባር ስለመሆኑ ይነሳል። በዚህ መልኩ ከመኖርና ከማስተማር አንጻር የርዕሰ ሊቃነ ጳጳሳት ፍራንሲስ ተግባር ሁሉንም ቤተ እምነቶች የሚያሳስርና ለመልካም ተልእኮ የሚያነሳሳ መሆኑም ተጠቅሷል። እውነት ለመናገር ለነሱ የሚጠበቅባቸውን ስራና ኃላፊነት ተወጥተው አልፈዋል ብለን እናስባለን። በመንፈሳዊ ዓለም ውስጥ በሁሉም ቤተ እምነት ኮንቴክስት መሰረት ብንቃኝ እራሳቸው አልፈው ለዓለም ሕዝብ በጸሎት የሚተጉ እንደሆነ ስለሚነገር በሁሉም ቤተ እምነት ያሉት መሪዎች በሚያልፉበት ጊዜ ተመሳሳይ የሆነ ሀሳብና መልእክት ነው የሚኖረን። የቤተ ክርስቲያኒቱን አስተምሮና የኢየሱስ ክርስቶስን ፈለግ ተከትለው ያለፉት ርዕሰ ሊቃነ ጳጳሳት ፍራንሲስ ምእመኑ በመልካም መንገድ እንዲመራ ስለማድረጋቸውም ተጠቅሷል። እርሳቸው ወደ ሌላኛው ህይወት ቢያልፉም ፈለጋቸውን ተከትሎ ማስቀጠልና አስተምሯቸውን መተግበር እንደሚገባም በምእመናኑ ተጠቅሷል። ለ12 ዓመታት በጵጵስና አገልግሎት አገልግለዋል። በዚህ አገልግሎታቸው ጊዜ ደግሞ ያሳዩን ትህትና፣ ፍቅር፣ ራስን መስጠት፣ ራስን ለሌሎች ማኖር መጸለይ በሚገባ በአባታዊነት አሳይተውናል። እሳቸው አርአያነት አብነት በጣም በተለያየ መንገድ ሊገለጥ ይችላል። ይኸም ማህበረሰባችን በተለያየ ሁኔታ ችግር ውስጥ እንዳለ ይታወቃል። በአንድም በሌላም ዓለምም ሀገራችንም በዚህ አውድ ውስጥ ነው የምትገኘው እና አጠገባችን ደሆች ወንድሞች አሉ፣ ስደተኞች አሉ፣ ጎዳና ተዳዳሪዎች በጣም ብዙ ሰዎችን የሚዳስሱ ሰዎች አሉ። እኛም እንደዚህ አይነት አርአያነት መከተል የምንችልባቸው ብዙ አጋጣሚዎች አሉ ማለት እችላለሁ። ርዕሰ ሊቃነ ጳጳሳት ፍራንሲስ ለዓለም ሰላምና አብሮነት ያደረጉት አስተዋጽኦ በቀጣይም በቤተ ክርስቲያኒቱ ውስጥ ጠናክሮ መቀጠል እንዳለበት ተመላክቷል።